ቆይ ምን እደብቅሻለሁ? አላውቅም። የሆነ ነገር ባይኖር ለምን ውስር ከቤት ሄድሽ ብለህ እንደዚህ ባለውንክ ነበር። አንተ ታድላል። እንዴት ካሌብ በአገባ ኑሮ ኤደን ነበር ምትርለት ምን አደንግት ከአንተማ እንዴት መስጠታል። አባዬ እኔ በጣም ነው መወዳት፣ እሷን ማጣት አልፈልግም። አታጣት፣ ይልቅ በጊዜ አገባት። ጋሽ ቢደውልልኝ ግን አንተ እንዳልፈለግ ነው የምናግረው። ምን ነካሽ? ሄዱ መደወልም ጀምራችኋል። ቆይ ካሌብ የሚደውለን አይ፣ ታሽ እንደዛ ነው። እኔ ዳንኤል እንዳንቺ አይነት ፍቅረኛ ይኖራል ብዬ አልገመትኩም ነበር። እንዴት? እኔ እንጃ። ብቻ ግን እንዳንቺ አይነት አልጠበቅኩም ነበር። በነገራችን ላይ በጣም ነው ደስ የምትይው። እኔም ኮ እወደዋለሁ፣ ግን መዋደድ ብቻውን አይጠቅምም። እኔ ማግባትና መውለድ እፈልጋለሁ። እሱ ግን አሁንም ተስፋ ላይ ነው። እሷን ከማጣ ሞቴን ይመርጣል። አይ፣ ቆፍጠን ማለት ነው

እስቴር እያማገጠብኝ እንደሆነ ንግራት። ከዛ ቤት እያኖርከው መሆኑት ንግራትና፣ ታምናለች እንዳንተ አይነት ሞኝ ሰው ደግሞ ለትርፉ ብሎ ዋናውን ያጣል። ትርፉ ከዋናው ከበለጠ ደግሞ ምንም ችግር የለም። ትክክለኛ ችግር ልንገርሽ። ካሌብ ግን አላምነው በቃ ምንም ባይኖር እንኳን ሲያዩሽ ጨንቀኛል። ደስ ተለየ ልታባረንት መጣ ይሆናል እኮ እቺ ሞኝ ምን እንዳሰበች ታውቃለ። ግን ፍቺ ልጠይቀኝ እንደ ታወቀ ይህን ሁሉ ጊዜ አብረን ቆይተንማ ካልተግባባ ምን ሆቃለች? እባክህ አሁን በቅርቡ ነው ያወቃት። ፎርጂዱን ኦሪጂናል ብላ እንኳን አታጣራው። እሷ እኮ ይህን ኦሪጂናል ፋይል አገኘው ብላ ነፍሷን አጠቅ። ኤደን በስተመጨረሻም እንግዲህ ዳኔን ጠርጥረዋለች። ምክንያቱም ራሴ ከቤተሰቦች ጋር አስተዋውቀኝ ወደዚያ ቤት እንዲሄድ የማትፈቅድልኝ የሆነ ነገር ታደርጋለህ ማለት ነው። ስለዚህ እኔ የማላቀው የሆነ የደበቀው ሚስጥር አለ ማለት ነው። ዳኒ ምንድን ነው? በማለት ጥያቄ እንትን ብለው አፋጣዋለች ማለት ነው። በዛ ላይ ደግሞ ትሁትም ተናግረዋለች፣ ምክንያቱም ዳኔን ተናግረዋለች። ዳኔ ያንተ ጓደኛ ኤደን እጅግ በጣም መልካም ሴት ነች፣ ስነ ስርዓቷ፣ ሁሉ ነገሯ በጣም ውብ የሆነ ሴት ነች። በአንተ ምክንያት እሷን መልካም ስላወቅነ እጅግ በጣም ደስ ብሎናል በማለት እኔ ወደዚህ ቤት እሷን ማንጣቴ ነው ጥፋቴ በማለት እንግዲህ ሲናገር ነበረ። ግን ደግሞ ትሁት አስጠንቅቀዋለች። በነገራችን ላይ ካሌብ አይኑ ከእሷ ላይ አርፏል እና እንዳይነጥቅ ተጠንቀቅ በማለትም አስጠንቅቀዋለች ማለት ነው። ሲቀጥል የካሌብ አባትም ያው ነገሮችን ወደ ተግባር ለመውሰድ እየወሰኑ ይገኛል ማለት ነው። ካሌብንም አናግሮታል። ካሌብ፣ ቀጭታ ማድረግ ያለብን ነገር አድርግ፣ እኔ ደጋግሚ እንድነግረህ አጠብቀኝ በማለት ተናግሯል ማለት ነው። አባዬ፣ ለምንድን ነው ሰውን መጉዳት? ለምንድን ነው እኛ እኮ እሷ ልትጎዳ ትችላለች አሁን ሁነቱን ነው መናገር እያለብን በማለት ምንድነው የምትነግራት? ዳኔ አጭበርባሪ እንደሆነ ነው። እሷንም እኮ ከአጭበርባሪ እያዳናት ነው። ስለዚህ መልካም ነገር ከሆነ ለራስህ ታደርገዋለህ፣ ካለዚያም ደግሞ ነገሮቹ እንደሚሆን ማድረግ ይቻላል። ለምንድነው ወደኋላ የምትለው? በማለት እንግዲህ ሲያስጠነቅቀው ነበር። በስተመጨረሻም እንግዲህ ስለ ቴና እያወሩ ነበር፣ ካሌብ እና እንዲሁም ደግሞ የካሌብ አባት ማለት ነው። ወረቀቱ ኦርጅናል እንዳልሆነ እንግዲህ ኮፒ እንደሆነ ራሱ ዳኒ ሰምቷል። ዳኒ እስከ ዛሬ በሽማግሌው እንዲሁም ደግሞ በካሌብ ዝምታ የተነሳ ሲጠረጥራቸው ነበር። የሆነ ነገር አስበው እንዳይሆኑ ብቻ በማለት ደግሞ ደጋግሞ ለቴናም ሲናገር ነበረ። ዛሬ ደግሞ በራሱ በጆሮ ሰምቷል። ያ ማለት ቲና ቤቱን የተሰጣት ወይንም ደግሞ የያዘችው ወረቀት ራሱ ዝም ብሎ ኦሪጅናል እንዳልሆነና ቤትም እንዳልተገዛላት አረጋግጧል ማለት ይቻላል ማለት ነው። ሰላም ጤና ይስጥልኝ ቻናሌ ተከታታዮች ቤተሰቦቼ፣ በያላችሁበት ሰላማቸው የብዛልኝ። ለቤቴ አዲስ የሆናቸው የደውል ምልክቱን በመጫን ቤተሰብ ይሁኑ። ነባር ቤተሰቦችም ስለምታበረታቱኝ እጅግ በጣም አመሰግናለሁ። ግፈኛዋ ሚስትና እንዲሁም ደግሞ የሰራተኛዋ ፍጥጫ ተከታታይ ድራማ በክፍል ሀያ ስድስት እንግዲህ ይህንን ይ መስላል ማለት ነው። ዛሬም የካሌብ አባት ጀግንነታቸውን ቀጥለዋል። ካሌብንም እንደዚው እያበረታቱ ይገኛሉ ማለት ነው። አሁን ላይ ማድረግ ያለበትን ለካሌብ አስጠንቅቆ እየነገራቸው ነው። ምክንያቱም ኤደንን ለራስን ማድረግ አለብ። ኤደን እጅግ በጣም መልካም ሴት ነች። ስለዚህ እስከ ዛሬ ከሚያደርግብን አንጻር ለዳኒ ደግሞ ትልቅ በቀል ነው በማለት እኔ የማምነው የገደለ ይገደል፣ በቃ ያደረገው ነገር መክፈል አለብን ብለው ነው እንግዲህ የቃሊብ አባት የሚያስቡት ማለት ነው። በእርግጥ ክፋትን በክፋት መመለስ ያው ምክርም አይደለም ብዬ አስባለሁ። ለነገሮቹ መታገስና ሌላ መፍትሄ ቢወሰዱ አሪፍ ነው። ግን ደግሞ አንዳንዴ መከፈል ያለባቸው ዋጋ መከፈል አለበት ብዬም አምናለሁ ማለት ነው። ምክንያቱም ዳኒ ወደዚህ ቤት የገባው እንግዲህ የቃሊብ የሚስቱ ወንድም ነኝ ነው በማለት ነው። ግን ደግሞ ሚስቱን እያማገጠ ልክ እንደ ውሽማ ሆኖ ከዚህ ቤት ተመሳስሎ እየኖረ በዚያ ላይ ደግሞ ካሌብንና እንዲሁም ደግሞ የካሌብ አባትን ሽማግሌውን ማለት ነው በተለያዩ ነገር ከቲና ጋር በመሆን ለመጉዳት እና የነሱ የሆነን ነገር ለራሳቸው ለማድረግ እጅግ በጣም እየተጣጣሩ ይገኛሉ። በዚህ እድሜያቸው ሁለታቸውም ዳኒም ሆነ ቲናም ሆነ እጅግ በጣም ወጣቶች እና እንዲሁም ደግሞ ጤነኞች ናቸው ማለት ነው። ስለዚህ የፈለጉትን ነገር ሰርተው ማግኘት ራሱ ይችላሉ። ከሰው ሀብት ላይ ዝም ብለው የሚንጠለጠሉበት ምንም አይነት ምክንያት የላቸውም ነበረ። ስለዚህ ሽማግሌው የሚሰጣቸው ዋጋና እንዲሁም ደግሞ እነሱ በሰሩት ልክ ቢከፈሉም ለእነሱ አሪፍ ነው። ትምህርት ይሆናቸዋል ብዬ አስባለሁ ማለት ነው። ያው ኖርማል፣ ክፉን በክፉ መልሰው ባይሆንም ግን ደግሞ አንዳንዴ ይህን ነገር መደረግ አለበት ብላችሁ ማድረግ እየቻላችሁ መደረግ ያለባቸው ነገሮች አሉ። ያ ሰው ልክ ያን ሰው እንዳሳመመው እሱም ሊያመው ይችላል ማለት ነው። ስሜቱ የሚገባው ራሱ በህመሙ ላይ ሲያልፍ ብቻ ነው እንጂ አሁን የቃሊብና እንዲሁም ደግሞ የአባቱ ስሜት ለነሱ ምንም መጫወቻ መስሎ ነው የታያቸው ማለት ነው። ስለዚህ የቃሊብ አባትም ሽማግሌው ማለት ነው፣ እነሱም የእኛን ነፍስ የእኛን ነገሮች እንዳስጨነቁን እኛም ደግሞ እነሱን ማስጨነቅ አለብን። ያንተ የሆነን ነገር ወስዶ ባህል አይደለ? ስለዚህ አንተም ደግሞ የሱ የሆነን ነገር የሚሳሳለትን ነገር ደግሞ መውሰድ አለብህ። ስለዚህ ኤደንን ለራስን ማድረግ አለብህ፣ በማለት እንግዲህ ለካሌብ ደግሞ ደጋግሞ አስረግጦ ነግሮታል ማለት ነው። ካሌብ ከዚህ ሁሉ ነገር ያለ መግባት እጅግ በጣም እየጣረ ነበር። አንተ መቼም አትሰማኝም፣ ከዚህ በፊት ቴና ብዙ ነገር አድርጋብኛለች እያልኩ ራሱ ልሰማኝ አልቻልክም። መቼ ነው ግን አንተ ሰው ምትሆነው? በማለት እንግዲህ ካሌብንም እጅግ በጣም ተናግሮታል። አባዬ እኔኮ እንደዚያ አይደለም ግን ደግሞ ልጅቷ በፍጹም እንድትጎዳ አልፈልግም እኛ ሰው መጉዳት እንደማንችል ታውቃለህ በማለት እንግዲህ ደግሞ ሲነግረው ነበር ለሽማግሌው ሽማግሌውም እኔ እየደንን እንጉዳት አላልኩም በቃ እውነተኛው ወደ እውነተኛው ስንሄድ እሷን ለራስን ማድረግ ትችላለ። እጅግ በጣም መልካም ሴት ነሽ፣ በማለት ስለ ኤደን ያለውን ነገር ሲናገር ነበር። ኤደን እንግዲህ ቢያ በእንግደኝነት ማለት ነው ከነሱ ቤት በመጣት ሰዓት ይብን ራሱ ትሁትን ስራ ስታግዛት ነበር ማለት ነው እና የሴት እንግዳ የለውም ብላ ለትሁት ራሱ ስትናገር ነበር። እጅግ በጣም መልካም ሴት ነሽ። ሲቀጥል አንቺን የመሰለ ዳኒ ፍቅረኛ ይኖረዋል ብዬ በፍጹም አላመንኩም ነበር፣ ግን እጅግ በጣም መልካም ነሽ በማለት እንግዲህ ትሁትም ስለ ኤደን ስታመሰግናት ነበር ማለት ነው። እኔም እኮ በጣም ነው የምወደው፣ ግን ደግሞ እሱ ነገሮቹን እያፋጠነ አይደለም። እኔ ደግሞ ሴት ነኝ፣ ማግባት መውለድ ደስ ይለኛል። እሱ ግን ሀብት ምናምን የሚላቸው ነገሮች አሉ፣ ለእኔ እሱ ትርጉም ሊሰጠኝ አይችልም። በማለት እንግዲህ ልክ ለሽማግሌው እንደተናገረችው አሁንም ለትሁት ተናግራለች ማለት ነው። ሽማግሌውም ይህን ነገር ሲሰማ ለዳኔ በጣም መክሮታል ማለት ነው። እሷ ምንም ነ አትፈልግም የምትፈልገው ያንተ ንጹሕ ልብ ነው። ስለዚህ በፍጥነት ብታገባት ይሻልሃል፣ እንዳታመልጥ በማለት ለዳኒ ሲነግረው ነበረ። የት ትሄዳለች ብለው ነው? የትም አትሄድም፣ እኔም ደግሞ አስቤያለሁ፣ በቅርብ እንጋባለን። በማለት እውነት ለመናገር በጣም ምርጥ ሴት ነች፣ ካሌብ ባያገባ ለካሌብ ነበር የምድራት በማለት እንግዲህ በግልጽ ተናግሯል። በነገራችን ላይ ካሌብ አባት ማለት ነው ሽማግሌው፣ በአንድም በሌላ ደግሞ ደጋግሞ ማለት ነው፣ ለዳኔ በጣም ብዙ ነገሮችን ሲነግረው ነበረ ማለት ነው። ያ ማለት እንዲነቃ ብሎ ማለት ነው፣ ካለበት የእነሱን ንብረት ከመፈለግ ካለበት ስሜት እንዲወጣ ብሎ በተለያዩ ነገሮች ማለት ነው። ሁሉን ነገር ካሌብ እንደሚያውቁና እንዲሁም ደግሞ ሽማግሌው እንደሚያውቁ ዳኔና ቲና የሚያደርጉትን ነገር እንደተረዱ እንደም እንዲያቅ ብሎ በጣም በብዙ ነገሮች ተናገ። ከዚህ በፊትም ብሏል፣ ዳኒ ምንም ነገር ይሄን ያክል ክፋት የለውም። ያ ማለት በእርግጥ ብር ይፈልጋል፣ የሰው ብር መፈለጉ ተገቢ ባይሆንም ግን ሰው ደግሞ እንዲጎዳ በፍጹም አይፈልግም፣ በማለት የቃሌብ አባት ሽማግሌው ሲናገር ነበረ ማለት ነው። እና ከዚያ አንጻር አሁን ካለበት ውስጥ ወጥቶ የራሱን ህይወት እንዲጀምር በጣም በንግግርም በተለያዩ ነገሮች እንግዲህ ሽማግሌው ዳኔን እየገፋፉት ነበር። ዳኔ ግን ምንም ሊሰማ አልቻለም። በእርግጥ እስከዛሬ ከቴና በተሻለ ሲጠረጥራቸው የነበረው ሽማግሌው አውቆ እየተጫወተብን ነው ወይንም ደግሞ ቃሌብ አውቆ ነው እንደዚህ የሚጫወቱብን እንጂ እንደዚህ ዝም ያሉን የሆነ ነገር አስበውብን ይሆናል እያለ ሲጠረጥር ነበር። በመጨረሻም እንግዲህ የጠረጠረው አሁን ላይም እውነት ሆኖ በራሱ በጆሮ አዳምጧል ማለት ነው። ይሄን የሰማውን ነገር እንዴት አድርገው ነው ነገሩን ወደ ሌላ የሚያደርጉት? በእርግጠኝነት በዚህ ምክንያት እሱ አይነቃም እና ካሉበት ነገር ውስጥ አይወጡም ብዬ ነው የማስበው። አሁንም ዳኒ መጥፎ ነገር ከማድረግ ወደኋላ አይልም ማለት ነው እና በሌላ ነገሮች ውስብስብ አድርጎ እንደሚመጣ ተስፋ እናድርጋለን። ስለ ጥፋቱ ራሱን አድርጓል አሁን ላይ ማለት ነው። ማለት እንግዲህ ኤደንን እዞ በመንጣቱ ወደ እነሱ ወይንም ደግሞ ለሽማግሌው እና ለካሌብ ለትሁት በማስተዋወቁ ኤደንን እጅግ በጣም እየተቆጨ ይገኛል ማለት ነው። ማስተዋወቅ እንደሌለበት ማንጣት እንደሌለበት ነው እየተረዳ ያለው ማለት ነው። ኤደን ደግሞ እጅግ በጣም ደስ የሚሉ ናቸው።

ሁሉም ፋሚሊዎችም እጅግ በጣም ደስ ይላሉ። እኔ ግን እህትክን ማየት በጣም ፈልጊያለሁ መቼ ነው የምትመጣው? በማለትም እንግዲህ ስለ ቲና ጠይቀው ነበረ። ያው ዳኔም እጅግ በጣም መልካም ሴት ነች በማለት እንግዲህ ቲናን ሲገልጻት ነበረ። በነገራችን ላይ እጅግ በጣም መልካም ሴት ነች፣ እሷንም ብታገኛት ትወድሻለች በማለት እንግዲህ ሲናገር ነበረ። ግን ደግሞ እሱ ደስ ያላለው ነገር ወደዚያ ቤት እንድትሄድ በፍጹም አይፈልግም። ከዚህ በኋላ ወደዚያ ቤት ቤት መሄድ አትችም። ከኔ ጋር እንገናኛለን። ከዚያም ደስ ያለች ቦታ እኔ ወስድሻለው በማለት ለምንድን ነው እኔ እንደዚህ የምታስቀረኝ? ከሆነ ሁሉን ነገር ለሽማግሌው ነው የምናገረው። እሱኮ ነው ደውሎ የሚጠራኝ። ስለዚህ ጨዋታቸው ደግሞ እጅግ በጣም ደስ ይላል። እና ወደዚያ ቤት ከመሄድ አንተ ምንም አትከለክለኝም በማለት እንግዲህ ዳን ደግማ ደጋግማ ተናግረዋለች። ዳኒ ግን እኔ የራሴ ችግር አለብኝ፣ እዚያ ላይ ደግሞ ካሌብ የሆነ ነገር ሊያስብ ይችላል፣ ስለዚህ በፍጹም እዚያ ቤት አትሄጅም እያለ ዳኒ ተናግሯታል። ግን ደግሞ እሷ ለምንድን ነው እንደዚህ የምትለው? እሱ እኮ የህትህ ባል ነው። በፍጹም እንደዚህ ማለት የለብህም። እኔ ደግሞ አንተን ትቼ እየት መሄድ መሄድ አልችልም ብሏል። አሁን ላይ እንግዲህ ነገሮቹ እየተስተካከለልን ነው፣ ስለዚህ የራሳችን ህይወት የምንመራበት ጊዜ እየደረሰ ነው በማለት እንግዲህ ሲነግራት ነበረ። እሱም እንግዲህ ጤና ደውላለት ነበረ። እጅግ በጣም ናፍቀሽኛል መቼ ነው የምትመጪው? እያለ ማስመሰሉን ሲናገር ነበር። ግን በጣም ማስመሰል ችላል ይችላል ምክንያቱም ቴናንም በጣም እወድሻለሁ አፈቅርሻለሁ ብላል ሻለ ውላል እዚህ እችጋ ደግሞ ኤደን ላይ ደግሞ እጅግ የሚወዳት የሚያፈቅራት ትክክለኛ ፍቅረኛ ሆነች። ግን ደግሞ ቴናን ለብር ብሎ ነው እየቀረባት ማለት ነው እና ቴና አመጣለሁ ነገሮቹን ጨርሻለሁ እያለች ትገኛለች ማለት ነው። ነገሮቹን ጨርሻለሁ ብላ ልክ እንዳለው ቃሌን ማለት ነው እሷ አሁን የምትመጣበት እንትን ልክ በቃ ቤቱ የእሷ መስሏት እንደፈለገች እየዘለለች እየወጣች አሁን ላይ መታ ከቤት ውስጥ የምታባረራቸው ነው የሚመስለኝ። በጣም ደፋር ነች፣ በነገራችን ላይ ማለት ነው። እና እንደዚያ ስታደርግ የያዘችው ወረቀት ደግሞ ኦሪጂናል እንዳልሆነ ስታቅ እጅግ በጣም እንግዲህ የራሷን ፌንት ታደርጋለች ብያ ስባለው ማለት ነው። እና ሽማግሌውም እንዲሁም ደግሞ የካሌብ ካሌብ ማለት ነው። አሁን ላይኮ መታ አታፍርም። አባዬን ልታስወጣን ትችላለች። አዎ ታደርገዋለች። ደግሞም እንደዚህ የቆየችው ፍታይ ለማለት ነው፣ ፍች ለመጠየቅ ነው። ይሄን ሁሉ ጊዜ ወታ የቀረችው እንግዲህ አንድ ባለትዳር ሆና ሴት ልጅ ሆና ማለት ነው ያለ ባሏ ፍቃድ እንግዲህ እንደፈለገች ከጓደኞቿ ጋር ስትዝናና ቆይታ፣ ነገር ሲፈልጋት ደግሞ ከዛ ፍታይ ለማለት ጠብ ፈልጋ ነው እራሷ አውቃ የጠፋችው ማለት ነውና እና ይሄን ነገር ለማድረግ ዝግጅት አድርጋ ትመጣለች። ግን ደግሞ ቤቱ በስሟ እንዳልሆነ ስታቅ አስቡት ምን እንደሚሰማት ማለት ነው እና ቀጣይ ፓርት እንግዲህ ምን ይሆናል? ኤደን እና እንዲሁም ደግሞ ቲና ሲገናኙስ ምን ሊፈጠር ይችላል? በነገራችን ላይ ኤደን ከዚህ ቤት መቅረት የለባትም፣ ቲና ብትመጣም ሌላ መላ ነገር እንፈጥራለን ብለዋል ማለት ነው። ምክንያቱም ቲና ምናልባት የዳኔ ፍቅረኛ እንደሆነች ማንም ማወቅ እንደሌለበት እንግዲህ ኤደንን ያሳምኗታል ወይንም ደግሞ ኤደን ደግሞ ቲና ደግሞ ኤደን የዳኔ ፍቅረኛ እንደሆነች ማወቅ እንደሌለባት የሚያደርጉ ይመስለኛል። ብቻ ማለት ነው። እና ያው ቀጣይ ፓርት እንግዲህ ሁላችንም በጉጉት እንጠብቃለን አብረን እናያለን ማለት ነው። ውድ የቻናሌ ተከታታዮች ቤተሰቦች፣ በያላቸው በሰላማቸው የብዛሌ ለቤቴ አዲስ የሆናቸው የደውል ምልክቱን በመጫን ቤተሰብ የሆኑ ነባር ቤተሰቦችም ስለምታበረታቱኝ እጅግ በጣም አመሰግናለሁ። መልካም ጊዜ ተመኘውላቸው።